ተግተን እንጸልይ፣ ወደ ፈተና እንዳንገባም በሕይወታችን። በስመ አብ ወወልድ ወመንፈስ ቅዱስ አዱ አምላክ አሜን። የጸሎት መሠረት ምንድን ነው? ሰላም፣ የእግዚአብሔር ቤተሰቦች፣ እንኳን ወደዚህ ቻናል በደህና መጣችሁ። ዛሬ ደግሞ እጅግ አስፈላጊ የሆነውን የመንፈሳዊታችንን ምሰሶ እንመለከታለን። እርሱም ጸሎት ነው። ተግተን እንጸልይ፣ ወደ ፈተና እንዳንገባ። ጸሎት ማለት ከግዕዝ ጸላይ ከሚለው ቃል የመጣ ሲሆን ትርጉሙም ለመነ፣ ጠየቀ፣ አማለደ፣ ማለደ ማለት ነው። ጸሎት ዝም ብሎ የምንናገረው ቃል አይደለም። ከፈጣሪያችን ጋር የምናደርገው ጥልቅ ግንኙነት መሰረት ነው። ጸሎት የመንፈሳዊ ሕይወት እስትንፋስ ነው። ወደ እግዚአብሔር የምንደርስበት ቀጥተኛ መንገድ። የጸሎት ጉዞ የህይወት ዘመን ሙሉ ስራ ነው። ይህም ጥልቅ ውስጣዊ ሰላም፣ መንፈሳዊ እድገትና ከፈጣሪያችን ጋር የማያቋርጥን ግንኙነት ይሰጠናል። ጸሎት ማለት እኛ ብቻችንን የምንነጋገርበት ሳይሆን እርሱም የሚመልስበት ጊዜ ነው። በልባችን፣ በሐሳባችን፣ በዙሪያችን ባሉ ነገሮች የእርሱን ድምፅ ለመስማት እንሞክር። እስቲ ዛሬ የጸሎት መሰረት ምን እንደሆነ በሰፊ እንመልከት። ተግተን እንጸልይ፣ ወደ ፈተና እንዳንገባ። በሕይወታችን በመንደራችን እግዚአብሔር ይግባ። ለጸሎት መሰረት የሆኑ ሰባት ጥልቅ ሐሳቦችን ዛሬ እናነሳለን። ከእነዚህ ሰባት ነገሮች አንደኛው እምነት ነው። ያለ እምነት ጸሎት አይኖርም። ጸሎት የሚጀምረው በእግዚአብሔር ላይ ባለን ጠንካራ እምነት ነው። እግዚአብሔር ሕያው እንደሆነ ጸሎታችንን እንደሚሰማና ለፍላጎታችን መልስ እንደሚሰጠን ማመን የጸሎት የመጀመሪያ እርምጃ ነው። መጽሐፍ ቅዱስ እንዲህ ይላል፣ ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም፤ ወደ እግዚአብሔር የሚቀርብ ሁሉ እርሱ እንዳለና ለሚፈልጉትም ዋጋ እንደሚሰጥ ማመን አለበት ዕብራውያን 11፥6 ስለዚህ በእምነት ልባችንን ከፍተን ወደ እርሱ ልንጸልይ ይገባል። የአብርሃምን እምነት ምሳሌ ማድረግ ይቻላል። አብርሃም ልጅ ሳይኖረው የብዙ ህዝቦች አባት ትሆናለህ ተብሎ ሲነገረው በእምነት ታዘዘ። ሰው በስጋው ፈጽሞ የማይቻል በሚመስልበት ጊዜ እንኳን እግዚአብሔር የገባውን ቃል እንደሚፈጽምል ሙሉ በሙሉ አምኗል። ይኸውም በዘፍጥረት 15 ቁጥር 6 ላይ አብርሃምም እግዚአብሔርን አመነ፣ እርሱም ጽድቅ ሆኖ ተቆጠረለት ተብሎ ተጽፏል። የአብርሃም ጸሎቶች ሕይወቱ የተመሰረቱት በዚህ ጽኑ እምነት ላይ ነበር። እግዚአብሔር የማይቻለው ማድረግ እንደሚቻል አምነዋልና ተግተን እንጸልይ። ወደ ፈተና እንዳንገባ በሕይወታችን በመንደራችን እግዚአብሔር ይግባ። ሌላው ሁለተኛው መሰረት ትህትና ነው። በልባችን ዝቅ ብለን በመጸለይ ወደ እግዚአብሔር በምንቀርበት ጊዜ ትህትና እጅግ አስፈላጊ ነው። በራሳችን መልካምነት ሳይሆን የእግዚአብሔርን ምሕረት በመፈለግ በፊቱ ልንመረከክ ይገባል። በሉቃስ ወንጌል ምዕራፍ 18 ከቁጥር 9 ጀምሮ እንደምናነበው ጌታችን የክርስቶስ በምሳሌ እንደነገረን ቀራጩ በኩራት ከሚጸልየው ፈሪሳዊ ይልቅ አቤቱ እኔን ኃጢአተኛውን ማረኝ ብሎ በመጸለዩ እንደተመሰገነ ያስታውሰናል። በትህትና ስንጸልይ እግዚአብሔር ልባችንን ይመለከታል። የዳዊትን ትህትና እንመልከት። ንጉስ ዳዊት ታላቅ ንጉስ ቢሆንም በሠራው ኃጢአት ትህትና በተሞላበት ልብ ወደ እግዚአብሔር ጮኸ። መዝሙር 50 ላይ ያለውን ንስሐ የገባበትን ጸሎት ስናይ ራሱን ዝቅ አድርጎ ምሕረትን ሲለምን እናያለን። አቤቱ እንደ ቸርነት ብዛት ማረኝ፣ እንደ ምረት ብዛት መተላለፌን ደምስስ፣ ኃጢአቴን ደምስስ እያለ ይጸልያል ዳዊት በኃይሉ ሳይሆን በእግዚአብሔር ምረት መታመኑ የትህትና ምሳሌ ነው። ሦስተኛው የጸሎት መሠረት ንስሐ ነው። ኃጢአታችንን መናዘስ ከእግዚአብሔር ጋር ቀጥተኛ ግንኙነት እንዲኖረን ንስሐ መግባት ግድ ነው። የሰራናቸውን ኃጢአቶች በሙሉ በፊቱ በመናዘዝ ይቅርታን መጠየቅና ወደፊት ላለመድገም መወሰን ጸሎታችንን ያነጸዋል፣ ምላሽም ያሰጠዋል። ንስሐ የልባችንን በር ለእግዚአብሔር ጸጋ ይከፍታል። ለምሳሌ የጠፋውን ልጅ እንመልከት። በሉቃስ ወንጌል ምዕራፍ 15 ላይ ያለው የጠፋውን ልጅ ምሳሌ የንስሐ አስፈላጊነትን በሚገባ ያሳየናል። ልጁ ንብረቱን በሙሉ አጥፍቶ ወደ አባቱ ሲመለስ አባቴ ሆይ በሰማይ በፊትህ በደልኩ፣ ከእንግዲህ ወዲህ ልጅህ ልባል አይገባኝም፣ በሉቃስ 15 እንደምናነባው ብሎ ራሱን ዝቅ አድርጎ ተናዘዘ። ንስሐ የገባውን ልጁን አባቱ እንዴት በደስታ እንደተቀበለውና እንዳቀፈው እናስታውሳለን። ይህ ኃጢአታችንን ተናዘን ስንመለስ የእግዚአብሔር ይቅርታና ጸጋ እንዴት እንደምናገኝ ያሳየናል። ተግተን እንጸልይ፣ ወደ ፈተና እንዳንገባ በህይወታችን በመንደራችን እግዚአብሔር ይግባ። አራተኛው ፍቅር ነው። የጸሎት ዋነኛ መሰረት ፍቅር ነው። ይህ ፍቅር ለፈጣሪያችን ያለንን ጥልቅ አምልኮትና ፍቅር ያካትታል። በተጨማሪም ጸሎታችን መልስ እንዲያገኝ ለሌሎች ሰዎች፣ ለጠላቶቻችንም ጭምር ቢሆን ልባችን ክፍት መሆን አለበት። ጥላቻ፣ ቂም፣ ወይም ምቀኝነት በያዘ ልብ የሚጸለይ ጸሎት ሙሉ በሙሉ ወደ ፈጣሪ ላይ አይደርስም። ፍቅር የጸሎታችንን ዓላማ ከራስ ወዳድነት ከፍ ያደርገዋል። ጸሎት ከልብ የመነጨ ፍቅርን መሰረት ማድረግ አለበት። ለፈጣሪ ያለንን ፍቅር ለሌሎች ሰዎች፣ ለጠላቶቻችን ጨምሮ ማንጸባረቅ ይገባዋል። በማርቆስ ወንጌል ምዕራፍ 11 ቁጥር 25 ላይ ስትቆሙ ለጸሎት በሰማይ ያለው አባታችሁ ደግሞ ኃጢአታችሁን ይቅር እንዲላችሁ በሰው ላይ ያለባችሁን ሁሉ ይቅር በሉ። ይቅርታ ለመስጠት የጸሎትን ምላሽ ያሳግዳል። በአንደኛ ጴጥሮስ ምዕራፍ አራት ቁጥር ስምንት ላይም ከሁሉ በፊት እርስ በርሳችሁ አጥበቃችሁ ተዋደዱ፣ ፍቅር የኃጢአትን ብዛት ይሸፍናልና ተብሎ ተጽፏል። ይቅር የማንል ከሆነ ወይም ጥላቻ በልባችን ካለ ጸሎታችን ሊሰማ አይችልም። ፍቅር የጸሎታችን ሁሉ በር ይከፍታል። አምስተኛው መታዘዝ ነው። ፈጣሪን ማወቅና ትእዛዙን መፈጸም ለጸሎት ምላሽ ማግኘት ወሳኝ ነው። የፈጣሪን ፈቃድ ለማድረግ ስንጥር ጸሎታችን ከእርሱ ዓላማ ጋር ይስማማል። ይህ ማለት የመሰማት ዕድላችንን ያሰፋል። መታዘዝ የፈጣሪን ቃል ኪዳኖች በመረዳት በልበሙልነት እንድንጸልይ ይረዳናል። ዮሐንስ ቅዱስ ዮሐንስም እንዲህ ነግረናል። በአንደኛው ዮሐንስ ምዕራፍ 3 ቁጥር 22 ላይ ትእዛዛቱን ስለምንጠብቅ በፊቱም ደስ የሚያሰኘውን ስለምናደርግ የምንለምነውን ሁሉ ከእርሱ እናገኛለን ይላል። እንደገና በዮሐንስ ወንጌል ምዕራፍ 15 ቁጥር 7 ላይ በእኔ ብትኖሩ ቃሎቼም በእናንተ ቢኖሩ የምትወዱትን ሁሉ ለምኑ ይሆንላችሁማል ተብሎ ተጽፏል። ይህ የሚያሳየው መታዘዛችን ምን ያህል ዋጋ እንደሚያስገኝ ነው። እግዚአብሔርን መታዘዝ ማለት ፍቃዱን ማወቅ ትእዛዙን፣ መጠበቅና በሕይወታችን ውስጥ እርሱን ማስቀደም ማለት ነው። መታዘዝ ለጸሎታችን ምላሽ እንድናገኝ በር ይከፍታል። አብርሃም በእግዚአብሔር ታዞ ሁሉን ነገር ትቶ ወደማያውቀው ምድር ሄዷል። በጣም አስቸጋሪ መታዘዝ ፈተና ውስጥም ልጁን ይስሐቅን ለመሰዋት እንዲያቀርብ ሲታዘዝም እምቢ አላለም። በዘፍጥረት 22 ላይ እንደምናነበው እግዚአብሔር አብርሃምን አንደኛ ልጅህን ይስሐቅን ይዘ ወደ ምድር ሞሪያ ሂድ፣ እኔም በምነግር በአንድ ተራራ ላይ ለሚቃጠል ማውሳዋት አድርገ ሰው አሉ። አብርሃም ምንም ሳይጠይቅ ወዲያውኑ ታዘዘ። እግዚአብሔርም አለው አንድ ልጅህንም ስላልከለከልክ በእርግጥ እባርካለሁ፣ ዘርህንም እንደ ሰማይ ኮከብት፣ አበዛልሃለሁ እንደ ባራሸዋ አበዛቸዋለሁ። ዘርህ የጠላቶቹን ደጃፍ ይወርሳል በአንተም ዘር የምድር አሕዛብ ሁሉ ይባረካል ቃሌን ስለታዘዝክ ነውና ይላል የአብርሃም መታዘዝ ፍጹም ነበር በእምነት ተሞልቶ የሰማውን ቃል ለመፈፀም ፈቃደኛ ነበር በዚህ ምክንያት ታላቅ በረከት ተቀበለ ይህ የመታዘዝ ምሳሌ ለጸሎት ምላሽ እና ለእግዚአብሔር በረከት ቁልፍ እንደሆነ ያሳየና እግዚአብሔር ሳውልን የእስራኤል ንጉሥ አድርጎ መርጦት ነበር ነገር ግን ሳኦል በእግዚአብሔር ትእዛዝ ባለመታዘዙ ንግስናውን አጣ። በአንደኛ ሳሙኤል ምዕራፍ 15 ላይ እንደምናነበው ነቢዩ ሳሙኤል ለሳኦል እንዲህ ብሎታል፣ እግዚአብሔር በቃሉ እንደመታዘዝ ሁሉ በሙሉ በሚቃጠልና በሌላ መስዋዕት ደስ ይለዋልን? እነሆ መታዘዝ ከመስዋዕት ይበልጣል፣ መስማትም ከአውራ በግን ከመሳብ ይበልጣል። እንቢተኝነትም እንደ ጣዖት ማምለክ ኃጢአት ነውና አንተ እግዚአብሔርን ቃል ንቀሃል እርሱም ደግሞ ንጉሥ እንዳትሆን ንቆሃል አለው። ሳውል በእግዚአብሔር ትእዛዝ ሳይሆን በራሱ ፍላጎትና በህዝቡ ፍርሃት ተገፋፍቶ የተከለከለውን ነገር አደረገ። መስዋዕት ማቅረቡ በእግዚአብሔር ፊት ተቀባይነት አላገኝም። ምክንያቱም ልቡ ታዛዥ አልነበረም። መታዘዝ ከማንኛውም ሃይማኖታዊ ስርዓት ወይም ስጦታ የበለጠ ዋጋ አለውና። ስድስተኛው ቅንነትና ትክክለኛ ዓላማ ነው። በጸሎት ሕይወታችን ውስጥ ቅንነት ወይም ትክክለኛ ዓላማ ማለት ጸሎታችን ከንጹህ ልብ ሆና ከእውነተኛ ፍላጎት የመነጨ መሆን አለበት ማለት ነው። የምንለምነው ነገር ለፈጣሪ ክብር፣ ለሌሎች በጎ እንዲሆን ወይም ለራሳችን መንፈሳዊ እድገት እንጂ ለራስ ወዳድነት ወይም ለክፉ ዓላማ መሆን የለበትም። እግዚአብሔር የሰዎችን ልብ ይመረምራል። የጸሎት ዓላማችን ንጹህ መሆን ትልቅ ቦታ አለው። በያዕቆብ መልእክት ምዕራፍ አራት ቁጥር ሶስት ላይ ትለምናላችሁ በምኞታችሁ ትከፍሉ ዘንድ በክፉ ትለምናላችሁ አትቀበሉም ይላል። አንዳንድ ጊዜ የምንጸልየው ለራሳችን ፍላጎትና ምኞት ብቻ ሊሆን ይችላል። ጸሎታችን መልስ እንዳያገኝ የሚያደርገው የእግዚአብሔርን ፍቃድ ሳይሆን የራሳችንን ዓለማዊ ፍላጎት ማርካት ለምንፈልግም ሊሆን ይችላል። ቅንነት ማለት ጸሎታችን ከእግዚአብሔር ፈቃድና ከመልካም ዓላማ ጋር የተጣመረ ሲሆን ነው። በማቴዎስ ወንጌል ምዕራፍ ስድስት ላይ ስትጸልዩም እንደ ግብዞች አትሁኑ፣ ለሰዎች እንደሚታዩ በምኩራብ በመንገድ ማዕዘን ቆመው መጸለይን ይወዳሉና፣ እውነት እላችኋለሁ ዋጋቸውን ተቀብለዋል። አንተ ግን ስትጸልይ ወደ እልፍኝ ግባ፣ መዝጊያን ዘግተ በሰውን ላለው አባትህ ጸልይ በስውር የሚያይ አባትህ በግልጽ ይከፍልሃል፣ በማለት ጌታችን አምላካችን መድኃኒት ኢየሱስ ክርስቶስ ግብዞች የሚጸልዩት በሰዎች ዘንድ ለመታየትና ውዳሴ ለመቀበል እንደሆነ ገልጿል። ዓላማቸው እግዚአብሔርን ማስደሰት ሳይሆን የሰዎችን ቀልብ መሳብ ነው። የእነሱ ሽልማትም ያገኙት የሰው ውዳሴ ብቻ ነበር። እውነተኛና ቅን ጸሎት ግን በድብቅ ከልብ በእግዚአብሔር ብቻ የሚሆን ነው። የእኛ ዓላማ በእግዚአብሔር ፊት መልካም መሆን አለበት። ሌላ ምሳሌ እንመልከት። የንጉሥ ሰለሞን ታሪክ የቅንነትና ትክክለኛ ዓላማ ያለው ጸሎት ምሳሌ ነው። እግዚአብሔር ሰለሞንን የምትሻውን ለምን ባለው ጊዜ ሰለሞን ለራሱ ሀብት ወይም ረጅም ዕድሜ አልለመንም። በአንደኛ ነገሥት ምዕራፍ ሶስት ከቁጥር አምስት ጀምሮ እንደምናነበው እግዚአብሔር ሰለሞንን የምትሻውን ለምነኝ ባለው ጊዜ ሰለሞን እንዲህ ሲል መለሰ፣ አቤቱ አምላክ ሆይ አንተ ባህርያን በአባቴ በዳዊት ፈንታ ንጉሥ አድርገሃል። እኔ ግን በመግባትና በመውጣት የማውቀው ትንሽ ብላቴና ነኝ። እንግዲህ መልካሙንና ክፉውን ለይቶ ይፈርድ ዘንድ ለሕዝቡ የሚፈርድ ጥበብ የተሞላበት ልብ ለባህሪያ ስጠው፣ አለዚያ ሴ ታላቅ ሕዝብን ማል ሊፈርድለት ይችላል አለ። እግዚአብሔርም ሰለሞን እንዲህ አለው ይህ ነገር ስለለመንክ፣ ለራስህ ረጅም እድሜን ስላለመንክ፣ ሀብትን ስላለመንክ፣ የጠላቶችንም ነፍስ ስላለመንክ፣ ነገር ግን ፍርድን ትረዳ ዘንድ ጥበብን ስለለመንክ፣ እንሆ እንደ ቃልህ አድርጌ ያለው ጥበበኛና አስተዋይ ልብ ሰጥቻ ያለው ደግሞም ያልለመንከውን ሀብትና ክብር ሁሉ ሰጥቻ ያለው አለው። እንግዲህ ሰለሞን ለግል ጥቅሙና ለዓለማዊ ሀብት አልጸለም። የለመነው ለአሕዛብ ለህዝቡ በትክክል እንዲፈርድበት የሚያስችል ጥበብን ነበር። ይህ ጸሎት እግዚአብሔርን ደስ ያሰኘው የቅንነትና ትክክለኛ ዓላማ ያለው ምሳሌ ነው። ፈጣሪም ሰለሞንን ያለመናቸውን ሀብትና ክብር ሁሉ ጨመረለት። ሰባተኛው ተስፋ አለመቁረጥና ጽናት ነው። በጸሎት ህይወታችን ውስጥ ተስፋ አለመቁረጥና ጽናት ወሳኝ ነገሮች ናቸው። አንዳንዴ ለጸሎታችን ምላሽ ለማግኘት ጊዜ ሊወስድ ይችላል፣ ወይም ደግሞ በሂደት ውስጥ ፈተናዎችና ችግሮች ሊያጋጥሙን ይችላሉ። በዚህ ጊዜ ተስፋ ሳንቆርጥና ሳንሰለች በጸሎት መጽናት አለብን። እግዚአብሔር የታማኝና ጽኑ የሆኑ ሰዎችን ጸሎት ይሰማል። ምሳሌ ብንመለከት የከነናዊቷን ሴት የማያቋርጥ ልመና እንመለከታለን። ልጇ ባጋንን ታሞ ወደ ጌታችን ኢየሱስ ክርስቶስ መጣች። በማቴዎስ ወንጌል ምዕራፍ 15 ከቁጥር አንድ ጀምሮ እንደምናነበው ጌታዬ ሆይ የዳዊት ልጅ ማረኝ ልጄን ጋኔን ክፉኛ ይዞታል ብላጮች። ኢየሱስ ግን መጀመሪያ ምንም አልመለሰላትም። ደቀ መዛሙርቱም አሰልችታናለችና እባክህ አሰናብታት አሉት። ኢየሱስም መልሶ ከእስራኤል ቤት ለጠፉት በጎች በቀር አልተላኩም አላት። እርሷ ግን መጥታ ጌታዊ እርዳኝ እያለች ሰገደችለት። ኢየሱስም መልሶ የልጆቹን እንጀራ ወስዶ ለቡችሎች መጣል አይገባም አላት። እርሷ ግን አዎን ጌታ ሆይ ቡችሎቹም ከጌቶቻቸው ማዕድ የወደቀውን ፍርፋሩ ይበላሉ አለችው። ያን ጊዜ ኢየሱስ አንቺ ሴት እምነትሽ ታላቅ ነው እንደ ምኞትሽ ይሁንልሽ ብሎ መለሰላት። ያን ጊዜም ልጇ ከጋኔን ከደዌ ዳነች። ሴትየዋ መጀመሪያ ላይ ኢየሱስ ዝም ሲል፣ ከዚያም የተስፋ የሚያስቆርጥ ምላሽ ሲሰጣት እንኳን ተስፋ አልቆረጠችም። በጽናትና በትህትና በታላቅ እምነት ልመኗን ቀጠለች። ይህ ጽናቷ ኢየሱስን አስደነቀውና ምኞቷ ተፈጸመላት። ከዚህ ታሪክ እንግዲህ የምንመለከተው በጸሎት ውስጥ ተስፋ ለመቁረጥ ምን ያህል አስፈላጊ እንደሆነ ያሳየናል። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ራሱ ሳይታክቱ ዘውትር መጸለይ እንደሚገባ በምሳሌ አስተምሯል። በሉቃስ ወንጌል ምዕራፍ 18 ላይ እንደምናነበው ኢየሱስ እንዲህ አለ በአንዲት ከተማ እግዚአብሔርን የማይፈራና ሰውንም የማያፍር ዳኛ ነበር። በዛች ከተማም አንዲት መበለት ነበረች። ወደ እርሱም እየመጣች ፍረድለኝ ትለው ነበር። እርሱም ለብዙ ጊዜ እምቢ አለ። ከዚህ በኋላ ግን በልቡ ምንም እንኳን እግዚአብሔርን ባልፈራ፣ ሰውንም ባላፍር፣ ይቺ መበለት ስለምታስጨንቀኝ በመጨረሻ መታ እንዳታደክመኝ እፈርድላታለሁ አለ። ጌታችንም እንዲህ አለ ጻድቅ ያልሆነው ዳኛ የተናገረውን ስሙ። እንግዲህ እግዚአብሔር ለቅዱሳኑ በቀንና በሌሊት ወደ እርሱ ለሚጮሉት አይፈርድላቸውምን? ትግስትንስ ያደርግላቸውን? አላቸው። እላችኋለሁ ፈጥኖ ይፈርድላቸዋል። እንግዲህ ዳኛው ፍትህ የሰጠው በመበለቲቱ ትጋትና ለመታገት ምክንያት ነበር። መበለቲቱ በተደጋጋሚ በመምጣት ዳኛውን አስጨንቀዋለች። ኢየሱስ አምላካችን እግዚአብሔር ደግሞ ከኃጢአተኞች ዳኛ የበለጠ ጻድቅ እንደሆነና በጽናት ወደ እርሱ ለሚጮሁ ሰዎች በእርግጥ ምላሽ እንደሚሰጥ የሚያስገነዝም ምሳሌ ነው። ይህ ምሳሌ ጸሎት የማይቋረጥና ጽኑ መሆን እንዳለበት ያሳየናል። ቅዱስ ጳውሎስ በአንደኛ ተሶሎንቄ ምዕራፍ 5 ቁጥር 17 ላይ ሳታቋርጡ ጸልዩ እያለ ይነግረናል። ቅድስታና ሳታቋርጥ ትጸልይ ነበር። ተስፋ ሳትቆርጥ በየጊዜ ወደ እግዚአብሔር ትመጣ ነበር። መጨረሻ ላይም ጸሎታ ተሰምቶ ነብዩ ሳሙኤልን ወልዳለች። በሕይወታችን ውስጥ ከባድ ፈተና ሲገጥመን ልክ እንደ ቅድስታና ወደ እግዚአብሔር ሁልጊዜ መጮህ አለብን። መልስ እስኪመጣ ድረስ ወይም እግዚአብሔር ሌላ መንገድ እስኪፈልግልን ድረስ ሳታቋርጡ ጸልዩ። የእምነታችሁ ጥንካሬ ታሳያላችሁ። ፈጣሪ ለጸሎታችሁ ሽልማት ይሰጣችኋል። የጸሎት ህይወት የምንኖረው ህይወት ነው፣ ማለትም ሁልጊዜ ከእግዚአብሔር ጋር ግንኙነት ውስጥ መሆን፣ በየዕለቱ ተግባራችን ውስጥ እርሱን ማስታወስ እና በየጊዜ ወደ እርሱ መመለስ ነው። ተግተን እንጸልይ ወደ ፈተና እንዳንገባ በህይወታችን በመንደራችን እግዚአብሔር ይግባ። በአጠቃላይ ጸሎት ከፈጣሪ ጋር ያለን ሕያውና ተከታታይ ግንኙነት ነው። ይህ ግንኙነት ጥልቅና ፍሬያማ እንዲሆን መጽሐፍ ቅዱስ እንደሚያስተምረን ከላይ የጠቀስናቸው ቁልፍ መሠረቶችን መረዳትና መተግበር አስፈላጊ ነው። በሕይወታችን ውስጥ እነዚህን እሴቶች መተግበር ከፈጣሪ ጋር ያለንን ግንኙነት እናጠናክራለን። ጸሎታችንም የበለጠ ትርጉም ያሉና ፍሬያማ ይሆናል። እንግዲህ ይህን ቪዲዮ ከወደዳችሁት ላይክና ሰብስክራይብ አድርጉ፣ ለሌሎች ያጋሩ፣ አስተያየታችሁንም ከታች ባለው ኮሜንት ላይ ጻፉልን። እናመሰግናለን። ወስብሐት ለእግዚአብሔር። ተግተን እንጸልይ